ሰላም ጤና ይስጥልኝ። ከሀረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም ርዕሰ መስተዳደር አቶ ኦርዲን በሪ በኢትዮጵያ የአሜሪካ አምባሳደር ኤርቪን ሚሲንጋን የተመራው ልዑካን ቡድን በጽፈት ቤታቸው ተቀብለው ተዋይተዋል። ርዕሰ መስተዳደሩ በክልሉ የተከናወኑ የሚገኙ ልማት ስራዎችን በተመለከተም ለልዑካን ቡድኑ ገለጻ አድርገዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ሚሲንጋ በበኩላቸው በሰጡት አስተያየትም ከወራት በፊት ወደ ሀረር በመጡበት ወቅት ጀምሮ ጅማሮ የኮሪደር ልማት ስራዎችን መመልከታቸውን በማስታወስ በአሁኑ ጊዜ ግን ከተማዋን የቀየር የኮሪደር ልማት ማከናወን መቻሉን አድንቀዋል። በተለይ በከተማው የሚገኙ ታሪካዊ ቅርሶች ይዞታቸውን ሳይለቁ መልሰው እንዲደግሞ የተደረገበት ሁኔታም አበረታች መሆኑን ገልጸዋል። ይህም በክልሉ ካለው ሰላም ጋር ተደምሮ የሀረር ከተማን ለኑሮ የተመቸች አድርጓታል ሲሉ አምባሳደሩ መናገራቸውን ከክልሉ መንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ያገኘነው መረጃ ያመለክታል። በቀጣይ የሆቴል ቱሪዝምን ጨምሮም ሀረር ከምታወቅባቸው መስህቦች አንዱ የሆነውን የሐረር ቡና በማስታወቅ የአሜሪካን ኢንቨስተሮች ወደ ክልሉ በመምጣት በዘርፉ እንዲሰማሩ ለማስቻል ይሰራልም ብለዋል። የተማሪዎች የምገባ መርሃ ግብር ትምህርት ጥራትን በማረጋገጥ በጉልህ ሚና አለው በማለት ርዕሰ መስተዳደር አቶ ኦርዲን በድሪ ተናገሩ። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪም በክልሉ የተማሪዎች ምገባ መርሃ ግብርን በዛሬው ዕለት በይፋ አስጀምረዋል። ገዛህኝ አራጌ በሐረሪ ክልል አርባ ሺህ ተማሪዎችን ተጠቃሚ የሚያደርግ የተማሪዎች ምገባ መርሃ ግብር የሐረሪ ክልል እርሰ መስተዳደር አቶ ኦርዲን በድሪ በዛሬው ዕለት በይፋ አስጀምረዋል። የሐረሪ ክልል እርሰ መስተዳደር አቶ ኦርዲን በድሪ በወቅቱ እንደገለጹት የተማሪዎች የምገባ መርሃ ግብር እድሜያቸው ለትምህርት የደረሱ ሕጻናት ወደ ትምህርት ቤት እንዲመጡ እንዲሁም እንዳያቋርጡና የትምህርት ጥራትን ከማረጋገጥ አንጻር ትልቅ አበርክቶ እንዳለው ገልጸዋል። መንግስት ከሚያከናውናቸው ሰው ተኮር ስራዎች ውስጥ የትምህርት ቤት የምገባ መርሃ ግብር አንዱ መሆኑን ሰላም ጠቁመዋል። የምገባ መርሃ ግብሩ በክልሉ በገጠርና በከተማ በ67 ትምህርት ቤቶች ተግባራዊ እንደሚደረግ ጠቁመው ይህም 40 ሺህ ተማሪዎችን ተጠቃሚ እንደሚያደርግ አንስተዋል። ዛሬ ደግሞ በተጀመረው የትምህርት ቤት መገባ መርሃ ግብር በክልላችን ወደ 67 በሚሆኑ ትምህርት ቤቶች በገጠርም በገጠርም በከተማም ይሄ የምገባ የሚካሄድባቸው ይሆናል። በዚህ እንግዲህ ወደ 40 ሺህ የሚሆኑ ተማሪዎች በምገባው መርሃ ግብር የሚጠቀሙ ይሆናል ተብሎ ይገመታል። የዚህ የትምህርት ቤት ምገባ ዋናው ዓላማ አንደኛው እድሜያቸው ለትምህርት የደረሱ ሕጻናት በሙሉ ወደ ትምህርት ቤት እንዲመጡ ለማድረግ ነው። ሁለተኛው ደግሞ ወደ ትምህርት ቤት ከመጡ በኋላ ትምህርት እንዳያቋርጡ ለማድረግ ነው። ሶስተኛው ደግሞ የትምህርት ጥራትን ለማረጋገጥ ነው። ተማሪዎች ትምህርታቸውን ያለ ሀሳብ በአግባብ እንዲከታተሉ የትምህርት ቅበላቸው እንዲጨምር በስነ ልቦና ብቁና ጥሩ ውጤት እንዲያስመዘግቡ እንደሚረዳም ጠቁመዋል። በተለይም መቀንጨርና መቀጨጭን በማስቀረት በክህሎት በአመለካከት፣ በእውቀትና በስነ ምግባር የተገነባ አምራች ዜጋን ለመፍጠር እንደሚያስችል ገልጸዋል። ቤት ምገባ መርሃ ግብር የትምህርት ሳትፎን ከማረጋገጥ በተጨማሪ የተማሪዎችን የትምህርት አቀባበል ይጨምራል እና የትምህርት ጥራትን ለማረጋገጥም ይጠቅማል። ከዚህም ባለፈ እንግዲህ ከትምህርትም ውጭ በጤናው ዘርፍ ያለው ፋይዳን በጣም ጉልህ ነው። በተለይም መቀንጨርና መቀጨጭን ከማስቀረት አኳያ በጣም ከፍተኛ ሚና ይጫወታል። ይሄ ደግሞ በአጠቃላይ ሲደመር አምራች የሆነ ዜጋ ለመፍጠር መጪው ትውልድ ከክህሎት ከእውቀትና ከአመለካከት ስነ ምግባር አኳያ የተሟላcl አኳያ ከፍተኛ ፋይዳ አለው ተብሎ ነው በጥናትና ምርምር የሚታወቀው ይመራ ግብር የነገ ሀገር ተረካቢ ትውልድን ለማብቃት የሚሰራ በመሆኑ ሁሉም ህብረተሰብ በየደረጃው ባለው አቅም ማገዝና መደገፍ እንደሚገባም መልእክት አስተላልፈዋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው በበኩላቸው በዘንድሮ አመት ከአምናው ተመሳሳይ ወቅት ጋር ሲነጻጸር ቀደም ተብሎ መጀመሩን ጠቁመው ይህም የተማሪዎችን በስነ ልቦና ዝግጁነት እንደሚጨምር ጠቁመዋል። የተማሪዎች ማርፈድ መጠነ ማቋረጥና የትምህርት ክፍለ ጊዜ ብክለትን እንደሚያስቀር አስረድተዋል። ይህም በክልል አቀፍ የስድስትና ስምንተኛ ክፍል ውጤት ላይ ማየት መቻሉን ገልጸው በዘንድሮ የተሻለ ውጤት ለማስመዝገብም በትኩረት እንደሚሰራ አክለዋል። ለመማር ማስተማር ሂደቱ በርካታ የሆነ ጥቅሞች አሉት ማለት ነው። ዋነኞቹ ቅድም እንዳልሻቸው የተማሪዎች ማርፈድ፣ በጊዜው ወደ ትምህርት ቤት መምጣት፣ የተማሪዎች እንዳያቋርጡ የማድረግ ተማሪዎች እንዳያቋርጡና ትምህርታቸው በአግባቡ እንዲከታተሉ የማድረግ እንዲሁም ሌላኛው የትምህርት ክፍለ ጊዜ ብክነትን ይቀንስልናል ማለት ነው። ምገባ በአግባቡ ከሰጠም በጊዜ ከሰጠም ማለት ነው ምክንያቱም ተማሪዎች በጊዜ ይመጣሉ፣ መምህራኖችም በጊዜ ይመጣሉ። ተማሪ ለምግብ ብሎ የሚያረፍድ የለም። ተማሪ ለምግብ ብሎ ቤት የሚቀር የለም። በተለይም መርሃ ግብሩ ከ600 በላይ ለሆኑ እናቶች የስራ ዕድል መፍጠሩንም ጨምረው ገልጸዋል። የኮሪደር ልማቱ ግለቱን ጠብቆ እንዲቀጥል ጠንካራ ክትትልና ድጋፍ እየተደረገ መሆኑን የሐረሪ ክልል ርዕሰ መስተዳደር አቶ ወርዲን በሪ ገለጹ። በተጨማሪም በከተማው እየተከናወኑ ያሉ የኮሪደር ልማት ስራዎችም በቅንጅት በመሰራት በኩል ትልቅ ውጤትና ምርታ ያሳዩ ስለመሆኑም ተናግረዋል። ዝርዝራለን። በሐረር ከተማ እየተሰራ የሚገኘው የኮሪደር ልማት ክለቱን ጠብቆ እንዲቀጥል ጠንካራ ክትትልና ድጋፍ እየተደረገ መሆኑን የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በትሪ ገለጹ። ርዕሰ መስተዳደሩ በከተማው በተለያዩ አካባቢዎች እየተሰሩ የሚገኙ ስራዎችን ተዘዋውሮ ተመልክተዋል። በዚህ ወቅትም ርዕሰ መስተዳደሩ እንዳሉት በመደመር መንግስት ሕሳቤ ፈጠራ፣ ፍጥነትና ጥራትን መሰረት ባደረገ መልኩ እየተሰሩ የሚገኙ የኮሪደር ልማት ስራዎች በፍጥነት አጠናቆ ለህዝብ ክፍት ለማ ለማድረግ በልዩ ትኩረት እየተሰራ ይገኛል። የአካባቢው ውጤት የሆኑ ወጪ ቆጣቢ የመንገድ ዳር መብራቶች ለኮሪደር ልማት ስራው በግብዓትነት በመጠቀም ውጤታማ ስራዎች እየተሰሩ ስለመሆኑም አንስተዋል። በክልሉ በላቀ ቁጭትና ቁርጠኝነት እየተሰሩ የሚገኙ የኮሪደር ልማት ስራ ግለቱን አስጠብቆ ለማስቀጠልም የተጠናከረ ክትትልና ድጋፍ እየተደረገ መሆኑን ገልጸዋል። ሐረር በቀን ብቻ ሳይሆን 24 ሰዓት ሙሉ የፈካች በማድረግ ዜጎች እንደ ልብ የሚንቀሳቀሱባት እንድትሆን የሚሰሩ የመብራት ገጠማና ጥገና ስራዎች እየተሰሩ ይገኛሉ። ስራዎቹም ከተማዋን በሁሉም መልኩ የሚያዘምንና ተወዳዳሪ የሚያደርግ መሆኑን አመላክተዋል። ሐረር ከተማ ትላንት በልማቱ ወደኋላ የቀረችበትን ዓመታት በሚክስ መልኩ እየተሰሩ የሚገኙ ስራዎች ከዛሬ ባለፈ ለመጪው ትውልድ ገናናዋን ሐረር ለማውረስ የሚያስችል መሆኑን የተናገሩት ለዚህም በከተማው የእረፍት ቀናት ጨምሮ ቀንና ማታ እየተሰሩ የሚገኙ የኮሪደር ልማት ስራዎች የዛሬ ትጋት ሁነኛ ማሳያ ናቸውም ብለዋል። በሐረሪ ክልል አዎንታዊ ሰላም መገንባቱን የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ገለጹ። በክልሉ የተገኘውን አዎንታዊ ሰላም ለማጽናትም ከህብረተሰቡ ጋር በቅንጅት እየተሰራ እንደሚገኝም ተመላክቷል። ፈቃዱ በላይ በሐረሪ ክልል ሰላምን ለማጽናት በተከናወነ የቅንጅት ስራ አዎንታዊ ሰላም መገንባቱን የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ገልጸዋል። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ በተለይ ለሐረሪ ብዙኃን መገናኛ ኤጀንሲ እንዳስታወቁት በክልሉ የጸጥታ መዋቅርን ይበልጥ በማጠናከርና ለሰላም ልዩ ትኩረት በመስጠት ተጨባጭ ለውጥ ማምጣት መቻሉን ገልጸዋል። በተለይ ማህበረሰቡን የሰላሙ ባለቤት በማድረግ በተከናወኑ ተግባራት አዎንታዊ ሰላም ማስፈን መቻሉን ጨምረው ገልጸዋል። ቃላይ የሐረሪ ክልል በአሁኑ ጊዜ አሁን ታይ ሰላም የተገነባበት ሁኔታና ክልሉ በገጠርም በከተማም ሀያ አራት ሰዓት ማህበረሰቡን ተዘዋውሮ የራሱ ኑሮ እየኖረ ያለበት ሁኔታ ነው ያለው። ክልላችን ሰላም ክልል ከሚባሉት ቀዳሚ አንዱ ሀረሪ ክልል ነውና ይህ ደግሞ የመጣው በተለይ በዚህ ባሳለፍናቸው አመታት የለውጥ አመታት በርካታ ስራዎች ተሰርተዋል። ከዚህ ስራዎችም ስንወስድ አጠቃላይ የክልሉ የጸጥታ መዋቅርን በአዲስ መልክ የማጥራትና የማጠናከር የማሰልጠን ስራ የሪፎርም ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። በተለይ በፖሊስና ሚሊሻዎችን የማጠናከር ሌሎች ከፌዴራል ጸጥታ ተቋማት ከሀገር መከላከያ ሰራዊት ከፌዴራል ፖሊስና ከአጎራባች ካሉት ፖሊስ ጸጥታ ይልጋም ከኦሮሚያ ጋም ያሉ ቅንጅት በማጠናከር በጋራ የጸጥታ ስራዎች እየሰራን ያለንበት ሁኔታ ነው ያለው። የራሱን ትልቅ አስተዋጽኦ ያደረገ ያበረከተበት ሁኔታ ነው ያለው። የክልሉን ሰላም ለማስፈን በተከናወኑ ተግባራት የማህበረሰቡ ሚና የጎላ መሆኑን ጠቅሞ ማህበረሰቡ ከጸጥታው ተቋማት ጋር ያለውን ቅንጅት ይበልጥ በማጠናከር የሕግ የበላይነትን የማረጋገጥ ስራ ሲከናወን መቆየቱንም አንስተዋል። ወንድማማችነትንና እህትማማችነትን ከማጠናከርና የክልሉን ሰላም ከማጎልበት አኳያ የሃይማኖት አባቶች፣ የሀገር ሽማግሌዎችና የሰላም ቤተሰቦች ተሳትፏቸው የላቀ እንደነበርም አንስተዋል። በዛ በተጨማሪ ግን ትልቁ ሐረሪ ክልል ላይ ሰላም የሰፈነበት አሁን ታየ ሰላም የገነባበት ማህበረሰቡ የሰላም ባለቤት በማድረግ ነው። ህዝባችን የሰላም ባለቤት ለሰላሙ፣ ለራሱ ሰላም ዘብ እንዲቆም የማድረግ ስራ ነው። ይህም የተደረገበት ዋናው የሰላም መደረጋየቶችን አሉ። በማህበረሰብ ውስጥ የሰላም መደረጋየት ምላቸው አንዱ የሰላም ቤተሰብ አሉ። የሰላም ቤተሰብ ባሻገር ደግሞ አምባሳደር ወጣቶች አሉ። ወጣቶች በየአካባቢቸው የሰላም አምባሳደር ሆኖ ለሰላማቸው በጋራ ተቀናይቶ በብሄር በሃይማኖት ሳይከፋፈሉ በሰላም ሮንድ በመውጣት አካባቢ ሰላም በመጠበቅ አዳዲስ ፊት ሲያዩ ራሱ ከየት መጣ ብሎ ከፀጥታ ኃይሎች ጋር ተቀናይቶ አካባቢ ሰላም ላይ በተለይ ወጣቱ በሰፊ እየተሳተፈበት ያለበት ሁኔታ ነው ያለው። የሰላም እናቶችም አሉ። የሰላም እናቶች ማለት በሰላም ላይ የሚሰሩት ከቤቱ ጀምሮ ከጎረቤት ጀምሮ እስከ ክልል ተቀናይቶ ተደራጅቶ ያሉ ሴቶች አሉ። ሰላምን ከማጽናት ጎኑ ነገሩ ከአጎራባሽ ክልሎች ጋር በቅርበት የተሰራ እንደሚገኝ ጠቁመው በዚሁም ተጨባጭ ለውጥ ማምጣት መቻሉንም ገልጸዋል። በክልሉ የሲሲቲቪ የደህንነት ካሜራ የመሰረተ ልማትን ተግባራዊ ማድረግ የክልሉን ደህንነት ይበልጥ ለማጎልበት እየተሰራ ይገኛል ሲሉም ተናግረዋል። ስለዚህ እንደ አጠቃላይ ክልላችን ላይ በተለይ ማህበረሰቡን የተለያዩ በሰላም ደረጃ በማደራጀት አካባቢቸው ላይ በአብሮነት በወንድማማችነት፣ በተለይ የጋራ ትርክት ላይ በጋራ ባብሄር በሃይማኖት ሳይከፋፈሉ ነው። በጋ አካባቢው ሰላም ላይ በጋራ እየሰሩ ያሉበት ሁኔታ አናለው። ይሄ አሁን ታይ ሰላም የበለጠ ያጠናክረው ማህበረሰቡን የሰላም ባለቤት በሰላም አደረጃጀት ላይ ተደራጅቶ አካባቢው ሰላም ላይ ያደረጉ አስታውሶ ነው። ይሄን ደግሞ አሁን እኛ አሁን ታይ ሰላም ተገንብቷል ብሎ አፋች ሞልተ መናገር እንችላለን። ይሄ ወደ ላይ እንዳይመለስ ደግሞ ዘላቂ ከማድረግ አኳያ ስራዎች እየተሰሩ ነው ያለው። ይህ ሰላም ባለቤቱ በተለይ የማህበረሰብ አደረጃጀቶችን ዳግም በአዲስ መልክ የማጠናከር ስራውን ያለፉት ሩብ ዓመታት አሁን የሰራን ስራ ብለን የምናነሳቸው የነበሩ የሰላም አደረጃጀቶችን በአዲስ መልክ የማጠናከር በማፍረስ ተሳትፎ የበለጠ እንዲጠናክሩ የማድረግ ስራ የመነሳሳት በራሳቸው አደረጃጀቶቹ በአካባቢ ሰላም ላይ እንዲዋዩ ማድረግ ስራዎች የተሰራበት ሁኔታ ነው ያለው። ከአጎራባች ጋር ያለን ግንኙነት በጣም ጥሩ ነው። ከአጎራባች ክልሎች ጋር አሁን እንደ ምስራቅ ኢትዮጵያም የጋራ እቅድ አለ። የጋራ የምንገናኝበት ሁኔታ ነው ያለው። ከዛ አልፎ ደግሞ በአካባቢ ክልላችን የሚያዋስኑት ምስራቅ ርግነ ማሴቲ ጋ እስከ ወረዳ እስከ ቀብሌ ድረስ ማህበረሰባችን ትስስር ፈጥሮ ተቀራርቦ በሰላም ዙሪያ፣ በጸጥታ ዙሪያ፣ በአካባቢው ልማት ላይ በጋራ ተወያይቶ የሚወያይበት ሁኔታና የሚሳተፉበት ሁኔታም ጭምር በጋራ እየሰራን ያለንበት ሁኔታ ያለው አሁን የተገኘውን አዎንታዊ ሰላም በቀጣይ ዘላቂ ለማድረግ ከመቼም ጊዜ በላይ በትኩረት የተሰራ እንደሚገኝ ገልጸው ማህበረሰቡም ለሰላም ዘብ በመቆም ሀገራዊ ኃላፊነቱን እንዲወጣም ጥሪ አቅርበዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ሚሲንጋ የተመራው ልኡካን በክልሉ በአሜሪካ መንግስት ድጋፍ እየተገነባውን የሀረማያ ዩኒቨርሲቲ ህይወት ፋና ስፔሻላይዝ ሁሉን አቀፍ ልዩ ሆስፒታል የእናቶች ማዋላጃ ክፍልን ተዘዋውሮ ጎብኝተዋል። በኢትዮጵያም የአሜሪካ መንግስት አምባሳደር ኤርቪንግ ሚሲንጋ በጉብኝቱ ወቅት እንደተናገሩት የአሜሪካ መንግስት በኢትዮጵያ የተለያዩ ድጋፎችን እያደረገ መሆኑን ገልጸው በተለይም በትምህርት፣ በጤና፣ በንጽህ መጠጥ ውሃ አቅርቦትና በሌሎቹም ላይ ትኩረት አድርጎ እየሰራ ስለመሆኑ ገልጸዋል። የሆስፒታሉ እናቶችና ህጻናት ክፍልም እየሰራ ያለው ስራ የሚበረታታ ነው ብሏል። በቀጣይም እያደረገ ያለው ድጋፍን አጠናክሮ እንደሚቀጥልም አስታውቋል። የሐረሪ ክልል ጤና ቢሮ ምክትል ኃላፊ ዶክተር ኢማን ዜዳን በበኩላቸው የአሜሪካ መንግስት በጤናው ዘርፍ የተለያዩ ድጋፎችን እያደረገ መሆኑን ተናግሯል። በዋናነትም በእናቶችና ህጻናት ጤና፣ ኤች አይ ቪ ኤድስ፣ እንዲሁም ሌሎች ዘርፎች በመደገፍ እየሰራ ነው ማለታቸውን የክልሉ ጤና ቢሮ መረጃ ያመለክታል። በጤናው ዘርፍ እየተሰሩ ላሉ ስራዎችም የአሜሪካ መንግስት ለሚያደርግላቸው ድጋፍ ምክትል ኃላፊዋ አመስግነዋል። የሃንጋሪ ምርጥ የዶሮ ዝርያዎችን ለአርብቶ አደሮች ማከፋፈሉን የሀረሪ ክልል ግብርና ቢሮ አስታውቋል። ቴሄራ ኤች የሚባል የተመረጡ የዶሮ ዝርያዎችን በየአመቱ ከ250 እስከ 260 እንቁላል መጣል እንደሚችሉም ነው የተገለጸው። ዘገባው የአደም ኢብራሂም ነው። ፈቃዱ በላይ ያቀርበዋል። የሃንጋሪ ምርጥ የዶሮ ዝርያዎችን ለአርብቶ አደሮች ማከፋፈሉን የሐረሪ ክልል ግብርና ቢሮ አስታውቋል። ቁጥራቸው 3982 ቴትራ ኢች የሚባሉ ምርጥ የዶሮ ዝርያዎች ከሃንጋሪ በማስመጣት ለአርሶ አደሩና አርብቶ አደሮች እንዲከፋፈል መደረጉን የሐረሪ ክልል ግብርና ቢሮ አስታውቋል። የተመረጠው የዶሮ ዝርያ በጠቅላይ ሚኒስትር ዶክተር አብይ አህመድ በተሰጡ አቅጣጫ መሰረት ሜድሮክ ኢትዮጵያ ኢንቨስትመንት ግሩፕ ከሃንጋሪ እንዲያስገባ ባስቀመጡ አቅጣጫ መሰረት 3982 ዶሮች አስገብቶ በማባዛት ለአርሶና አርብቶ አደሮች እንዲከፋፈል እየተደረገ መሆኑን በሐረሪ ክልል ግብርና ልማት ቢሮ የእንስሳት እና የዓሳ ሀብት ልማት ዳይሬክተር አቶ ኑሬ መሐመድ ገልጸዋል። አዲሱ የድሮ ዝርያ በአመት ከ250 እስከ 260 እንቁላል የሚጥሉ ሲሆን ከ3 እስከ 4 ኪሎ ግራም ስጋ እንደሚኖሯቸው ማክለው ገልጸዋል። አኮሞሊገላቱ አካባቢየተኛ ዶክተር አብይ እክትያዴ ግራንድ እንደ ሀገር ጠቅላይ ሚኒስትር ዶክተር አብይ አህመድ ባስጀመሩት ኢኒሽቲቭ ምርጥ ዶሮዎች ከውጭ ሀገር እንዲገባ እየተደረገ ነው። ግራንድ ፓረንት ስቶክ ኩነሞ ፓረንት ስቶክ በክልሉ የዶሮ እርባታና ማከፋፈያ ማዕከል ኃላፊ ወይዘሮ ሰርካለም ዳመራው በዶሮ ልማት ኢኒሽቲቭ የአርሶ አደሮችን ህይወት ለማሻሻል ሰባት የዶሮ መንደር ተቋቁሞ ለአንድ አርሶ አደር ሀያ አምስት የዶሮ ጫጮት በመስጠት ስራው እየተተገበረ መሆኑን ተናግረዋል። በዘመናዊ ማሽነሪዎች በመጠቀሙ በፍጥነት በማባዛት የህዝቡን ተጠቃሚነት ለማረጋገጥም እየተሰራ ነው ሲሉም አክለው ገልጸዋል። የመጀመሪያው ማዕከል ከሆነው አዋሳ እያመጣን እንደ ክልላችን እያባዛን ነው። ከውጭ የገቡ የተመረጡ የዶሮ ዝርያዎች በቂ ምግብ ስለሚያስፈልጋቸው ለዶሮቹ በማሽን የተዘጋጀ መኖ መስጠት እንዳለበት በቢሮው የእንስሳት መኖ ምርት ባለሙያው የሆኑት አቶ መሐመድ አብዲ ተናግረዋል። ማሽን ይህ ማሽን የዶሮ ምግብ ለማዘጋጀት ይረዳል እና ሕብረተሰቡ ለዶሮ መኖ ትኩረት ሰጥቶ ለእነሱ መኖ ማዘጋጀት ይኖርባቸዋል። የተመረጡ የዶሮ ዝርያዎችን በስፋት በማባዛት የሌማት ትሩፋት ፕሮግራምን ለማስፋት እየተሰራ ስለመሆኑም ተገልጿል። በኢትዮጵያ የአሜሪካ አምባሳደር የተመራ ልኡካን ቡድን የብሲዲሞ ጠቅላላ ሆስፒታልን ጎበኙ። ኬር ብላይንድነስ ፕሮጀክት ግብረሰናይ ድርጅት በብሲዲሞ ጠቅላላ ሆስፒታል የአይን ሞራ ግርዶሽ ህክምና እየሰጠም ይገኛል። ቤተልሔም ደሴ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የተመራ ልኡካን ቡድን በቢሲዲሞ ሆስፒታል በመገኘት ጉብኝት አድርገዋል። ጉብኝቱ በዋናነት በሆስፒታሉ በኪር ብላይንድነስ ፕሮጀክት ግብረሰናይ ድርጅት አማካኝነት እየተሰጠ ያለውን የአይን ሞራ ግርዶሽ ሕክምናን ተመልክተዋል። ለግብረ ሰናይ ድርጅቱ የአሜሪካ ኤምባሲ ድጋፍ የሚያደርግለት መሆኑንና በርካታ ቁጥር ያላቸው ሰዎች ሕክምና አግኝተው እይታቸው መመለስ መቻሉን በመመልከታቸው አበረታች ተግባር መሆኑን አምባሳደሩ በጉብኝታቸው ወቅት ጠቁመዋል። ኪውር ብላይንድነስ ግብረሰናይ ድርጅት በጎርጎሮሳውያኑ የዘመን አቆጣጠር በ2012 የተመሰረተ ሲሆን በአብዛኛው የኢትዮጵያ አካባቢዎች ከ200 ሺ በላይ ለሚሆኑ ሰዎች የአይን ሞራ ግርዶሽ ህክምና መስጠቱን የፕሮጀክቱ የክትትል ቁጥጥርና የጥናትና ምርምር ማናጀር አቶ ሀገሩ ከበደ ገልጸዋል። ባለፉት ዓመታት በምስራቅ ሐረርጌ ዞን ባቢሌ ወረዳ በሚገኘው በቢሲዲሞ ጠቅላላ ሆስፒታል ከምስራቅ የአገሪቱ አካባቢ ለሚመጡ 24000 በላይ ሰዎች የአይን ግርዶሽ ሕክምና ማግኘታቸውን አቶ ሀገሩ ገልጸው በዚህ ዙርም እስከ አርብ በሚኖራቸው ቆይታ ከ1200 በላይ ለሚሆኑ ታካሚዎች አገልግሎት ለመስጠት አቅደው እየሰሩ መሆኑን ጠቁመዋል። የሕክምና አገልግሎቱ የሚሰጠው በጎ ፈቃደኛ የሀገር ውስጥና የውጭ ሀገር ስፔሻሊስቶች መሆኑን ጠቁመው በቀጣይም የተለያዩ የሕክምና ቁሳቁስ ድጋፎችና የሕክምና አገልግሎትን አጠናክረው እንደሚቀጥሉ አቶ ሀገሩ አስረድተዋል። የቢሲዲሞ ጠቅላላ ሆስፒታል የአይን ሕክምና ክፍል ኃላፊና የአይን ሕክምና ባለሙያ የሆኑት አቶ ይዘዲን ጀማል ፕሮጀክቱ ላለፉት ዓመታት ከምስራቁ የሀገሪቱ አካባቢዎች ለሚመጡ የአይንሞራ ሞራ ግርዶሽ ህክምና በሆስፒታላቸው ሲሰጥ መቆየቱን ጠቁመዋል። ማህበረሰቡም አገልግሎቱን እንዲያገኙ በተለያዩ አማራጮች መረጃ ተደራሽ በማድረግና የልየታ ስራ ሲሰሩ መቆየታቸውን ተናግረዋል። በአሁኑ ወቅትም ከሰኞ ጀምሮ ከ ስምንት መቶ በላይ ታካሚዎች ህክምና ማግኘታቸውን ተናግረዋል። በእለቱ ህክምና የተደረገላቸው ታካሚዎችም ለረጅም ጊዜያት በእይታ ችግር ሲሰቃዩ እንደነበር ጠቁመው ያለምንም የገንዘብ ክፍያ የአይን ብርሃናቸውን በመመለሱ መደሰታቸውን ገልጸዋል። ታካሚዎቹ ህክምናውን ላደረጉላቸው አካላትም ምስጋና አቅርበዋል። ወደ ሀገር አቀፍ ዘገባዎች ያግራል ሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ በሀገራዊ ምክክር ሂደቱ አብዛኞቹ የፖለቲካ ፓርቲዎች ተሳታፊ ሆነዋል አሉ። ይህ በእንዲህ እንዳለ ደግሞ የመንግስት አገልግሎት አሰራር ሪፎርም ተቋማትን በነፃነትና በባለቤትነት በመምራት የሚያስችል እድል መፍጠሩን የስራና ክህሎት ሚኒስተር ሙፈራት ካሚል ገለጹ። የሚሉት በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው። ሌኒ ሽመልስ ሌሎችንም ጨምሮ ወደ እናንተ ደርሳለች። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ በሀገራዊ ምክክር ሂደት አብዛኞቹ የፖለቲካ ፓርቲዎች ተሳትፎ አድርገዋል አሉ። ኮሚሽኑ ከፖለቲካ ፓርቲዎች ጋር ለሁለት ቀናት የሚቆይ የምክክር መድረክ እያካሄደ ይገኛል። ፕሮፌሰር መስፍን አሪያ በመድረኩ እንዳሉት ኮሚሽኑ እያከናወነ በሚገኘው የምክክር ሂደት ላይ የተለያዩ የፖለቲካ ፓርቲዎች ንቁ ተሳትፎ እያደረጉ ይገኛል። ለምክክር ሂደቱ ውጤታማነት የፖለቲካ ፓርቲዎች ተሳትፎ ወሳኝ መሆኑን ገልጸው በምክክር ሂደቱ አብዛኞቹ የፖለቲካ ፓርቲዎች ንቁ ተሳትፎ ሲያደርጉ ቆይተዋል። እስካሁንም በምክክር ሂደቱ ያልተሳተፈ የፖለቲካ ፓርቲዎች እንዳሉ በማንሳት እነዚህ ፓርቲዎች በሚቀጥሉት ጊዜያት በምክክር ሂደቱ ተሳትፎ እንዲያደርጉ በድጋሚ ጥሪ አቅርበዋል። ሀገራዊ ምክክሩ ይዞ ለተነሳው ዓላማ የፖለቲካ ፓርቲዎች ተሳትፎ ወሳኝ እንደሆነ አስገንዝበዋል። የሁሉም አካላት ተሳትፎ ሲንከባለሉ የመጡ ሀገራዊ ችግሮችን በዘላቂነት መፍታት የሚያስችል መሆኑን ተናግረዋል። ዘገባው የፋና ብሮድካስቲንግ ነው። የመንግስት አገልግሎት አስተዳደር ሪፎርም ተቋማትን በነፃነትና በባለቤትነት መምራት የሚያስችል እድል መፍጠሩን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገልጸዋል። የስራና ክህሎት ሚኒስቴር የመንግስት አገልግሎትና አስተዳደር ሪፎርም የተሞክሮ ልውውጥ መድረክ በማካሄድ ላይ ይገኛል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት መድረኩ በተቋማት አገልግሎትና አስተዳደር የተመዘገቡ ስኬቶች፣ መልካም ተሞክሮችና ትኩረት የሚሹ ጉዳዮች ላይ ሀሳብ በመለዋወጥ ልምድ የሚቀሰምበት መሆኑን ገልጸዋል። ኢትዮጵያና ተቋሞቿን ለመምራት የተሰጠውን እድል በአግባቡ በመጠቀም ለሀገር ቀለንተናይ ስኬት አስተዋጽኦ ማበርከት እንደሚያስፈልግ ተናግረዋል። በስራና ክህሎት ሚኒስቴር ስር በሚገኙ አምስት የግብርና ኮሌጆችና ሶስት ኢንስቲትዩቶች ላይ የተከናወኑ ተቋማት የሪፎርም ስራዎች በሁሉም ዘርፍ ስኬት እንዲመዘገብ እያስቻሉ መሆኑን አንስተዋል። የመንግስት አገልግሎትና አስተዳደር የተቋማት ሪፎርም ችግሮችን በመሻገር ኢትዮጵያን በማሰማራትና ማቅናት ሂደት መሰረት መሆናቸውን ማስመዝገባቸውን ይዚያ ዘግበዋል። የዘንድሮ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ህብረ ብሔራዊ አንድነትን በሚያጠናክር መልኩ በሆሳና ከተማ በድምቀት እንደሚከበር የማዕከላዊ ኢትዮጵያ ክልል ርዕሰ መስተሳደር ዶክተር እንዳሻው ጣሰው ገልጸዋል። ርዕሰ መስተሳደሩ ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል አስመልክቶ የጋዜጣዊ መግለጫ ሰጥተዋል። በመግለጫቸው ዘንድሮ በዓሉ ሲከበር የታላቁ ኢትዮጵያ ህዳሴ ግድብ ፍጻሜ ሆኖ በርካታ የተስፋ ብርሃን የታየባቸው ትላልቅ ፕሮጀክቶች ለምረቃ አይበቁበትና መሰረት የጣለባቸው መሆኑን ልዩ እንደሚያደርገው ገልጸዋል። በዓሉ በክልሉ መከበ የህዝቡን አንድነት ከማጠናከር በተጨማሪ የልማት ኢኒሽቲቭዎች በጥራትና በብዛት በላቀ ደረጃ መስራት መቻሉን ተናግረዋል። በቱሪዝም ዘርፍ ደግሞ ክልሉ ያለውን ጸጋ አውጥቶ እንዲጠቀም መልካም እድል የፈጠረናት፣ በተጨማሪም ዲጂታል ኢትዮጵያን ተግባራዊ ለማድረግ አበርክቶ የጎላ መሆኑን ጠቁመዋል። ርዕሰ መስተዳድር ዶክተር እንዳሻው ጣሰው በመልእክታቸው ህዝቡ ህብረ ብሔራዊ አንድነትን በሚያጠናክር መልኩ በክልሉ ተገኝቶ በባሉ እንዲሳተፍ ጥሪ ማቅረባቸውን ባልደረባችን ይነቃቸው ጌታቸው በቦታው ተገኝቶ ዘግበዋል። ሀያኛው የብሔሮች ብሔረሰቦች እና ህዝቦች ቀን የፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት ህዳር 29 2018 ዓ.ም በወሳና ከተማ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። በማዕከላዊ ኢትዮጵያ ክልል የሄሞራጂክ ፊቨር በሽታ እንዳይከሰት ለመከላከልና ለመቋጠር የሚያስችል የዝግጅት ስራዎች ሲሰሩ ናቸው አለ የክልሉ ጤና ቢሮ። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሰሞኑን ባወጡት መግለጫ የሄሞራጂክ ፊቨር በሽታ በደቡብ ኢትዮጵያ ክልል ጅንካ ከተማ እንደተከሰተ መገለጹ ይታወሳል። ይህን ተከትሎም ክልሎች በሽታው እንዳይስፋፋና ከተከሰተም በፍጥነት ለመከላከል የየራሳቸውን ዝግጅት እያደረጉ ይገኛሉ። በዚህም የማዕከላዊ ኢትዮጵያ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ለፋና ብሮድካስቲንግ እንዳሉት ቢሮ በበሽታው ዙሪያ በክሉ ከሚገኙ የሆስፒታል ስራ ኃላፊዎች ጋር ውይይት በማድረግ የበሽታው አጋላጭ ነባራዊ ሁኔታዎችና ስጋቶችን በመገምገም የተለያዩ የግንዛቤና የቅኝት ስራዎች መሰራት መጀመራቸውን ተናግረዋል። በጤና ተቋማትና በህብረተሰብ ደረጃ የቅኝት ስርዓቱን በማጠናከርና ለመረጃ ስርዓት ልዩ ትኩረት በመስጠትም እየተሰራ እንደሚገኝ ጠቁመዋል። ከጤና ሚኒስቴር ከዞንና ልዩ ወረዳ ጤና መዋቅሮች እንዲሁም በክልሉ ከሚገኙ ሆስፒታሎች ጋር በቅንጅት እየተሰራ መሆኑንም ተናግረዋል። ከውጭ ወዳገኘናቸው ዘገባዎች ተሻገርን። የናይጄሪያ መንግስት የመጀመሪያ ደረጃ ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩ የሚያዘውን አወዛጋቢ ፖሊሲ መሰረዙን አስታውቅም። የትምህርት ሚኒስትር በሶስት ዓመት በፊት ተግባር ላይ የዋለውን ይህ የፕሮግራም የታለመለትን ግብ ስላልመታም ከአሁን ጀምሮ ጥቅም ላይ እንዳያውሉ ተወስኗል ብሏል። በዚያው ምትክ ከቅድመ መደበኛ ጀምሮ እስከ ከፍተኛ ትምህርት ተቋም ድረስ እንግሊዝኛ የትምህርት መስጫ ቋንቋ ሆኖ ያገለግላል ብሏል። አሁን የተሰረዘው በአፍ መፍቻ እንዲማሩ የሚያዘው ፖሊሲ ስራ ላይ የዋለው በቀድሞ የትምህርት ሚኒስትር አዳሙ አዳሙ ሲሆን ሕፃናት በአፍ መፍቻ ቋንቋቸው ይበልጥ ይማራሉ ሲሉም ይከራከራሉ። ይህ የቀድሞ ሚኒስትር በሀሳብ የተባበሩት መንግስታት ድርጅት በቅድመ መደበኛ ትምህርት ላይ ባካሄዳቸው በርካታ ጥናቶች ላይም ተቀባይነት ያገኘ ነው። የናይጄሪያ ትምህርት ስርዓት በትምህርት ጥራት ማነስ፣ በቂ የሆነ ማስተማሪያ መሳሪያዎች ባለመኖር በዝቅተኛ መምህራን ደሞዝና በርካታ ትምህርት የማቆም አድማዎች በመካሄዳቸው ተግዳሮቶች ገጥሞታል ሲል የዘገባው ቢቢሲ ነው። ትራምፕ ከላቲን አሜሪካ አገሮች ጋር በተደረገ ስምምነት ቡና ላይ የጣሉትን ታሪፍ ለማንሳት አቅደዋል። ጓቲማላ፣ ኢኳዶር ወደ አሜሪካ በብዛት ሙዝ የሚልኩ አገራት ስለመሆናቸውም ነው የተጠቀሰው። ዘገባው የቢቢሲ ነው። ባህር ጠንክር ያቀርባል የትራምፕ አስተዳደር ከአራት የላቲን አሜሪካ ሀገሮች ጋር በተደረሰ የንግድ ስምምነቶች መሰረት በቡናና በሙዝ ላይ የሚጣሉ ቀረጦች እንደሚቀንሱ ሐሙስ ዕለት አስታወቁም። አርጀንቲና፣ ጓቲማላ፣ ኤልሳልቫዶርና ኤኳዶር ጋር ስምምነቶችን የደረሱት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢኮኖሚን የያዙበትና በዋጋ ዙሪያ እየደረሰባቸው ያለው ትችት በበረታበት ወቅት ነው። የመጀመሪያው ማዕቀፍ አካል የሆነው አስር በመቶ ታሪፍ ከጓቲማላ፣ አርጀንቲናና ኤልሳልቫዶር በሚመጡ እቃዎች ላይ የሚቀጥል ሲሆን ከኤኳዶር 15 በመቶ ሆኖ ይቀጥላል። ነገር ግን ስምምነቶቹ እንደ ቡና ባሉና በበቂ መጠን በአሜሪካ ውስጥ ሊመረቱ የማይችሉ ምርቶችን ከታሪፍ ነፃ ያደርጋል። የአሜሪካና የአርጀንቲናን ስምምነት የስጋ አምራቾች ወደ ውጭ ገበያዎች ተደራሽ የሚሆኑበት እድልም ይመለከታል። ትራምፕ ቀደም ሲል የኑሮ ውድነትን በተመለከተ የቀረበውን ስጋት አቅልለው በመግለጽ በዘጠኝ ወራት የስልጣን ዘመናቸው መሻሻሉን ተናግሯል። ተመጣጣኝ ዋጋ የሚለውን አዲስ ቃልና የዲሞክራቶች ማጭበርበሪያ እንደሆነ አስታውቀዋል። የሪፐብሊካን ፓርቲ ባለፈው ሳምንት በጥቂት ግዛቶች በተካሄደው የግማሽ ዓመት ምርጫ ደካማ አፈጻጸም ካሳየ በኋላ በጉዳዩ ላይ ትኩረት ሰጥተዋል። በዚህ ሳምንት ትራምፕና የግምጃ ቤት ኃላፊው ስኮት ቢሴንት የቡና ዋጋን ለመቀነስ ቃል ገብተዋል። ቡና በዚህ ዓመት በአሜሪካ ገበያ 20 በመቶ ያህል ጨምሯል። ቢሴንት በሙዝና በሌሎች ፍራፍሬዎች ላይም የታሪፍ እፎይታ መኖሩን ጠቁሟል። ከፍተኛ ባለሥልጣናት ሐሙስ ዕለት ከታሪፍ ነፃ እንዲሆኑ ከተዘጋጁት አራት የላቲን አሜሪካ አገሮች ምርቶች ውስጥ ቡና፣ ካካዋና ሙዝ እንደ ምሳሌ አንስተዋል። ጓቲማላና ኢኳዶር ወደ አሜሪካ በብዛት ሙዝ የሚልኩ አገሮች ናቸው። አሜሪካ ጓቲማላን ጨምሮ ከመካከለኛው አሜሪካ አገሮች ቡና የምታስገባ ሲሆን ወደ አሜሪካ ከፍተኛ መጠን ያለው ቡና የምትልቀው አገር ብራዚል መሆኗ ከግብርና መምሪያ የተገኘ መረጃ ቢያመለክትም በስምነቱ አልተሸፈነም። ከባድ የአየር ሁኔታ ለቡናና ለካካ ዋጋ መጨመር አስተዋፅኦ እያደረገ መሆኑን ባለስልጣናቱ ተናግረዋል። ከሐረሪ ክልል ቴሌቪዥን ለእለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ነበርኩ። ከቃሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔም በዚህ ያጠናቀቁ ጤና ይስጥልኝ።